ነገሩ እየተጋጋለ አዳዲስ ነጥቦች እየተነሱበት ይገኛል። ገለቴ እነሆ የኔ እውነት፣ የኢትዮጵያ ሕዝብ ይፍረደኝ ብላ እያለቀሰች ከተናገረች ወዲህ ብዙ ሐሳቦች ተነስተዋል፣ መግለጫዎች ወጥተዋል፣ በርካቶች ተነቃንቀዋል። በመጨረሻም ይኸው ንብረቴን ዘረፈኝ ያለችው የቀድሞ ባሏ በትናንትናው ምሽት በአዲስ አበባ ፖሊስ ቁጥጥር ስር መዋሉ ታውቋል። ከነዚህ ሁሉ ባሻገር ግን የባሏ ቤተሰብ ነኝ የእኛንም እውነት ስሙን በሚል መልእክቱ ብቅ ያለው ግለሰብ ከገለቴ ተቃራኒ የሆኑ ነጥቦችን በመያዝ እንዴት አይቷል? ለመሆኑ ነጥቦቹ ምንድን ናቸው? እኛንም ስሙን፣ የሁለቱንም ጉዳይ ሳትሰሙ አትፍረዱ ብሎ የተናገራቸው ዝርዝር ነገሮችስ እንዴት ያሉ ናቸው? ምን ያህል አሳማኝ ነጥቦችስ ናቸው? የገለቴ ባለቤት እሷ ጋር ከተለያየ በኋላ ብዙ መከራ አሳልፏል እያሳለፈም ይገኛል ያላቸው ነገሮችስ ምንድን ናቸው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 የገለቴ የባሏ ዘመድ ነኝ ያለውን ግለሰብ የተናገራቸውን ሐሳቦች ጠቅልለን በተከታዩ እናደርሳለን። እስከ መጨረሻው ከኛ ጋር ሁኑም። የአትሌት ገለቴ ቡርቃ ነገር አወዛጋቢ ሆኗል። ወደ ሚዲያ በመምጣት ባለቤቴ በነበረ ሰው ሙሉ ንብረቴ ተዘረፈ ብላ ከተናገረች በኋላ ነገሩ በበርካቶች ዘንድ አነጋጋሪ ከመሆኑም ባለፈ በተለ ገለቴ እያሉ የሚጮሁ ኢትዮጵያውያን ከገለቴ ጎን መሆናቸውን ተመልክተናል። ከዚህም ባለፈም በርካታ የሀገራችን ሚዲያዎች ነገሩን ከፍተኛ ትኩረት ከመስጠታቸው በተጨማሪ የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ እስከ ማውጣት የደረሰበትን ሁኔታ ቀደም ብለን ነግረናችሁ ነበረ። ፌዴሬሽኑ በመግለጫው በሚያስፈልጉ ነገሮች ሁሉም ከገለቴ ጎን እንደሚሆን በማንሳት እንዲህ ያሉ ችግሮች በገለቴ ላይ ብቻ ሳይሆን በሌሎች አትሌቶችም ጭምር የሚደረጉ ውስብስብ ጥቃቶች መሆናቸውን ጠቅሷል። ጥቃቶቹ የአትሌቶቹን ገንዘብ ከመዝረፍና ከማወናበድ ባለፈ ጾታዊ ጥያቄዎችም የሚቀርቡባቸው፣ አካላዊ ጉዳቶች የሚደርሱባቸው፣ ሀገርን ወክለው ለመሄድ የሚደረጉ ጥረቶች ውስጥ የአመራረጥ ችግሮችና በሌሎች መንገዶች የሚፈጸሙ መሆናቸውንም ጭምር አብራርቷል። ፌዴሬሽኑ ታዲያም እንዲህ ያሉትን ጥቃቶች ለመከላከል ሴፍጋርድ የተሰኘ ቡድን እንዲቋቋም ከሌሎች ሀገራት ልምድ በመነሳትም እንቅስቃሴ መጀመሩን እንዳብራራ እኛም ነግረናችሁ ነበረም። እነዚህን ነገሮች ከሰማም በኋላ ከትናንትናው ምሽት ጀምሮ ደግሞ ሆነ ከተባለው የገለቴ ችግር በተቃራኒ እሷም ደረሰብኝ ብላ ከተናገረችው ሁሉ በሌላ መልኩ የሆነ ሌላ ሐሳብ መሰንዘር ጀምሯል። ይኸውም ተቃራኒ ሐሳብ የተሰማው የገለቴ ባለቤት የነበረው የታደለ ገብረ መድን ዘመድ እንደሆነ በመግለጽ እኛም የራሳችን እውነት አለን በሚመስል ሁኔታ ሐሳቡን ባስተላለፈ ሰው አማካኝነት ነው። የታደለ ቤተሰብ ነኝ ያለው ይኸው ግለሰብ እንደተናገረው ከሆነ ገለቴና ታደለን ቀደም ሲል ጀምሮ ሁኔታቸውን እንደሚያውቅ ይጠቁማል። ሁለቱ ሰዎች በሚሊኒየም አካባቢ ትዳር መመስረታቸውን በመግለጽ በጮኝነት በነበሩበት ወቅት አንድ ሁለት ጊዜም አብረው እንደተመለከታቸውም ተናግሯል። በወቅቱም ወደ ትዳር ሲያመሩ ሁለቱም ተዋደው እንደነበር በመጠቆም በዚያም ጊዜ እኔ ግን ከሀገር ውጭ ስለነበርኩኝ ሰርጋቸው ላይ አልተካፈልኩም ይላል። እንደማንኛውም ሰው ተዋደው ተጋብተው በሰላም እየኖሩ የነበረ ቢሆንም በመሃል ግን ችግሮች ተፈጠሩ በማለት ይቀጥላል። ያኔ ታዲያ እኔ ራሴ እንደሰው አገር ቤት ሄጄ ከአንድም ሁለት ጊዜ ለማስታረቅ ሞክሬ ነበር ይላል። ከዚህም በተጨማሪ ጣሊያን በነበርኩበት ጊዜም ያን ጊዜም እነሱ ጣሊያን መጥተው ስለነበረ ያሉበትን ችግር በተናጠል በመነጋገር እዚያው ከምትኖረው እህቴ ጋር ሆነን ለመፍታት ሞክረናል። ነገር ግን አልተሳካም ነበርናም በመጨረሻም መለያየታቸው እውን ሆነ በማለት ሐሳቡን ይጨምራል። ይሄው የታደለ ቤተሰብ ሐሳቡን ይቀጥላል። በእርግጥ ታደለ ታክሲ ሹፌር ነበረም። ሰፈራችን ስቴዲየም አካባቢ ስለነበር በሆነ አጋጣሚ ተገናኙ። ያኔ ታክሲ ይነዳ ነበረም። ከዚያም ፍቅር መሰረቱ አብረው የሚኖሩ ነበረም። ይህን ካለ በኋላ አሁን ስላለው ችግር አለፍ ሲልም የኛ እውነት ይህ ነው ብሎ የሚጠቁመውን ሐሳብ ይቀጥላል። ታደለ አሁንም ታክሲ ሹፌር ነው ይላል። እንደተባለው ተባለው አስር ቤትና አራት መኪና ሸጧል እንደሚለው ሳይሆን እኛ ወንድማችንን እየደጎምነው እንደምንኖር ነው የምናውቀው ሲል ነው ያልተጠበቀም እስካሁንም ከሰማናቸው የገለቴ ሐሳቦች ተቃራኒ የሆነ ነገር የተናገረው አይደለም። የሷን ገንዘብ ወስዶ ሊበለጽግ ይቅርና ጣሊያን ከምትኖረው እህታችን ጋር በጋራ በመሆን እየደጎምነው ነው የሚኖረው ሲል አክሏል። ገለቴ ጀግና አትሌት መሆኗን እናውቃለን። ነገር ግን ሰው የቤትና የአደባባይ ባሕሪው እንደሚለያየው ሁሉ ገለቴም ሜዳው ላይ እንደምትታየው ላቶን ትችላለችናም ዝም ብሎ መፍረድ ጥሩ አይደለም ብሎ ያልተጠበቀ ሐሳቡን ዘርግፎታል። በዚህ ብቻ አላበቃም። ልጁ በዚህ ጉዳይ ከሚገባው በላይ ዋጋ ከፍሏል፣ ብዙ ጊዜም ታስሯል የሚለው ይሄው ቤተሰቡ እውነት ባልሆነ ክስ ነበር የታሰረው ሲልም ጨምሯል። አክሎም ሁሉም ክሶች ፍርድ ቤት ውድቅ ሆነዋል። ምስክር ተብለው ቃል የሰጡ ሰዎችም ዋሽተናል እያሉም ነበር። በዚህም ፋይሎቹ እየተዘጉ ቆይተዋል ሲልም ጨምሯል። የቀረቡበት ክሶች በሙሉ አንድ ሰው ሊሸከማቸው የሚችላቸው አይደሉም። በዚህም ወንድማችን ባለማበዱና በጤና በመኖሩ እግዚአብሔርን እናመሰግናለን ብሏል። አስከትሎም የእውነት ገለቴ ቤት ቢሸጥባት ከባድ ችግር ሊፈጠር ይችል ነበር በማለት ሌላ ባህሪ አላት የሚል ድምዳሜ ለመስጠትም ይሞክራል። በዚህም ገለቴ አይደለም ቤትን ያክል ነገር ሊሸጥባት ቀርቶ አስር ብር ያለ ፈቃዷ እሷ ያላሰበችው ነገር ቢደረግ እንኳን ቤት ይቃጠላል ሲል ቃል በቃል ተናግሯል። ይህንን የተመለከቱ አስተያየት ሰጪዎች ነገሩን እየተቹ ሐሳቡም የመጣው የገለቴን ጉዳይ ለማስተባበል የተሰጠ ነው በሚል እየተናጋገሩበት ይገኛሉ። እናንተ ስታስቡት ባል ያለ ሚስቱ ዕውቅና ስምንት ዘጠኝ ወይ አስር ቤት ይሸጣል በሚል የጠየቀው የታደለ ቤተሰብ እኔ ለሽምግልና በሄድኩበት ሁሉ እሷ ስለ ገንዘብ አንስት አታውቅም፣ ንብረት ሸጦብኛልም ብላኝ አታውቅም። ይልቁንም ሌሎች ነገሮችን ታነሳብኝ ነበረም፣ ጥቃቅን የባልና የሚስት ችግሮችን ትጠቁመኝ ነበርም ሲል ነው ተናገረውም። በዚያ ጊዜ በጧት ተነስቶ መኪና አስነስቶ ለልምምድ ስትወጣ አብሯት በመውጣት ወደ ልምምድ ቦታ በመውሰድ ከዚያም በመመለስ እረፍት ስታደርግም በመጠበቅ እንደገና መሄድ ወደምትፈልግበት ቦታ ሁሉ በመውሰድ እሷም በማገልገል ኖሯል። በወቅቱ እናቱን ለመጠየቅ እንኳን ጊዜ አልነበረውም፣ በማለት ጨምሯል። ሐሳቡን የሚቀጥለው ዘመዱ በኋላ እንደ ማንኛውም ባልና ሚስት መስማማት አልቻሉም። ለሕይወት አደጋ የሚፈጥር ነገር ሆኖ ተገኘም፣ እሱም የጤና እክል ገጠመው። በዚህም ምክንያት እሷ እንዳለችው ጸበል እስከ መሄድም ደረሰም። በእሷም በእኛም በኩል ያለው ቤተሰብ ብዙ ሞከረ፣ ግን አልሆነም፣ ተለያዩ ብሎ ተናግሯል። የገለቴ ባለቤት ዘመድ ነኝ በሚል ከኛ በኩል ያለውን እውነት ስሙን በማለት የተናገረው ይኸው ሰው እነሱ ከተለያዩ በኋላ ታደለ ብዙ ጊዜ ታስሯል። ተተኩሶበትም ያውቃል። ከረጅም ጊዜ በፊት ታስታውሱ ከሆነ መኪናው በጥይት ተበስቶ እኔም ሸር አድርጌላችሁ ነበር ብሏል። እስካሁን ባለፉት ሰባትና ስምንት ዓመታት ክርክር ላይ እንደነበሩ በመጠቆም ነገሩ ከሽምግልና እስከ ፍርድ ቤት ያውም ከታችኛው እስከ ላይኛው ፍርድ ቤት ጉዳያቸው እንደታየም ተናግሯል ሁሉም ታይቶ ግን እሱ የበታች ሆኖ እንዲኖር ከማድረግ ባለፈ ሰውየው ጥፋተኛ ሆኖ አልተገኘም ሰውም የሁሉንም ጉዳይ ሳይሰማ ለምንድነው ለመፍረድ የሚቸኩለው እሱስ ዜጋ አይደለም ወይ በማለት ይኸው ቤተሰብ ጥያቄ ጠይቋል ይህ ሐሳብ ከተነገረ በኋላ አንዳንዶች በጉዳዩ ግራ የተጋቡና